ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁሊን? ዛሬ በአዲስ ቪዲዮ መጥቼ ያለው እንግዲህ ለዛሬ ጀላችሁ መጥቶት ቪዲዮ እንግዲህ ህይወታቸው ካለፈ በኋላ ሙፍቲ ብዙ ነገሮች እየተነሱ ይገኛሉ። ብዙ መከፋፈሎች በአንዳንድ ጉዳይ ላይ እየተፈጠረ ይገኛልና በሱ ጉዳይ ላይ እንግዲህ ኡስታዝ ያሲን ኑሩ በትናንትናው ዕለት ኹጥባ አድርጎ ነበርና ከዛ ላይ አሪፍ ብዬ የማስበውን ሀሳብ እንግዲህ ወደ እናንተ የማጋራ ነው የሚሆነው እንዲሁም ሙፍቲ አላ ይርሓማቸውና ከሞታቸው በፊት እያለቀሱ እያነቡ የተናገሩት ንግግር ነበረ። ምንድን ነው የሚለው፣ እስከ መጨረሻ የምትከታተሉ ከሆነ የምታየው ነው የሚሆነው። ታዲያ ቪዲዮ እንደተለምደው ሁላችሁም ላይክ ላይክ በማድረግ እንዲጀምሩ ጋብዛለ ጋብዛሉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ትግራይ ውስጥ የሚኖሩ ሙስሊሞች ሁለት ፐርሰንት አካባቢ ነው ተብሎ የሚገለጹት። ሁለት ፐርሰንት ስለሆነ የራሳችሁ ጉዳይ እኛ የ98 ድምጽ ነው መሆን ያለብን የሚለው ነገር ነው አይስማማኝም። በደል ስላለ ያን በደል መቃወም አለብ ምንድን ነው በደሉ አክሱም ውስጥ ተወልዶ ያደገ ሙስሊም አክሱም ውስጥ መስገድ አይችልም መስጊድ አይቻልም አክሱም ውስጥ መቀበር አይችልም ቅድስት ከተማ ነች 50 ኪሎ ሜትር ሂደህ ተቀበር ነው የሚባለው አንደኛ ቅድስት ከተማ ነች አክሱም አዎ ቅድስት ከተማ ነች እስማማለሁ የታቦቱ ማደሪያ ነች እውነት ነው በዚህ ምን ጥያቄ የለውም ነገር ግን ቅድስት ከተማ ላይ ዝሙት ይፈቀዳል ጫት ቤት አለ ሽሻ ቤት አለ መጠጥ አለ ወዘት ተረፋ አለ እነዚህ ነገሮች ህጋዊ ናቸው እስልምና ግን ወንጀል ነው ለምን አንድ ሁለተኛ ያው ህገ መንግስቱን አልቀበለው ነገር ግን በዛ በተጻፈው ህገ መንግስትም ቢሆን የሃይማኖት እኩልነት የሚል ነገር አለ አንድ ሙስሊም አንድ ክርስቲያን አክሱም ላይ እኩል መብት ሊኖረው ይገባል ምክንያቱ አገሩ ነው ሶስተኛ ክርስትና ሃይማኖት ለምሳሌ ዳግማዊት ኢየሩሳሌም ተብላ የምትጠራው አክሱም ዋናው ኢየሩሳሌም እስራኤል ላይ ይገኛል እሱ እዛው ኢየሩሳሌም ውስጥ መስጊዶች አሉ። ሰው መስጊድ ነውር ሊሆን አይገባም። እስልምና የተቀደሰ እምነት ነው ለኔ ምንም ክርስቲያን በሆነው አራተኛ አክሱም ማነው ክርስትና መስጊድ ከልክሎ አይድም በደል ፈጽሞ አይደም አምሳ ኪሎ ሜትር ሄደው እንዲቀበሩ አድርጎ አይድም። ሌላ ከኢትዮጵያዊ ታሪካችን አንጻር በቅዱስ ቅርአን ይመስለኛል የተገለጸው ሌላ እምነት የምናከብር የምናቀፍ ነን እንጂ ይሄኛው እምነት ያለ ከዚህ ዚህ እንዳታደርግ የሚል ነገር የለውም። ክርስትና እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ይህን ነገር በማድረጌ ጸድቃለሁ እንጂ ኃጢአት ነው ብያለሁ። ወገናችን እጅግ በጣም እናመሰግናለን። እንግዲህ እንደሰማችሁት ነው ከሰሞኑ እጅግ በጣም ከአክሱም እየሰማ ነው ያለው ነገር እጅግ በጣም የሚያሳዝን ነገር ነው። እንግዲህ ወደ አንድ ዓመት አካባቢ ሆነ የሂጃብ ተማሪዎች ከተከለከሉ ማለት ነው። እንግዲህ የመቀበሩ ጉዳይ ምናምን እሱ ቆይቷል፣ የድሮ ታሪክ ነው። እስካሁን ድረስ እንግዲህ ወደ 50 ምናምን ኪሎ ሜትር ርቀው ነው የአክሱም ሙስሊሞች የሚቀበሩትና መስጊድም የማይታሰብ ነው። ነገር ግን አሁን ላይ በጣም የሚያስገርመው ነገር መስጊዱም አይደለም ቀብሮም አይደለም፣ ሂጃብ እንኳን ለብሳችሁ መንቀሳቀስ አትችሉም፣ አለበለዚያ ወደ ሳውዲ ወደ ሀገራችሁ ሂዱ እየተባለ በጣም የሚያስቅ ንግግር። አንድ ሰው ሰልጠኝ ያለው ዘመኝ ያለው ብሎ ከሚያስብ በ21ኛው ክፍለ ዘመን ላይ እንደዚህ አይነት ሰው ይኖራል ብዬ አልገምትም እና በጣም ነው የሚያሳፍረው። ፍትህ ላክሱም ሙስሊሞች በአጠቃላይ አሁን ላክሱም ተማሪዎች ብቻ አይደለም ላክሱም ሙስሊሞች፣ ምክንያቱም ሂጃብ ለብሳችሁ አትማሩም አይደለም ሂጃብ ለብሳችሁ እንኳን መንቀሳቀሳችሉም እየተባሉ ነው እና ካልሆነ ወደ ሀገራችሁ ወደ ሳውዲ ሂዱ ማለት ምን ማለት እንደሆነ በጣም ያስቃል እኛ ኢትዮጵያን አይደለንም ማለት ነው። ሳውዲነን እኛ አረብ ነን። እኛ ንጹ ኩሩ ኢትዮጵያዊ ነን። ወላሂ እንዴት አባቱ እንደሚያምርባችሁ እንኳን አለባበሱ እኛን ሊረብሸን ይቅርና ዋውን ያስባልም። እናንተ አስችሏችሁ ሁሌ ልበስቱ እንጂ ወላሂ በጣም ነው የሚያምርባችሁ። እንኳን ሊረብሸን አይሽ፣ ነጠላውን ስትለብሶ የሸፈነው ፀጉርሽን እንጂ አይምሮሽን አይደለም። ከትምህርት ገበታዋ ላይ የተፈናቀለችው እህቷም ሂጃቡ አይምሯን ሳይሆን ፀጉሯን ብቻ ነበር የሚሸፍንላት። አያችሁ፣ ምንም ማለት እንዳልሆነና ምን ያህል ደስ እንደሚል። እንደውም ቢለመዱ ሉኛ ምንም አይመስልም፣ ደስ ነው የሚለን። ወጣቱም ከአግልቱን ኮሳ ራሱን ይዛል። እናንተም አላማችሁ ላይ ብቻ ታርጌታችሁን ታደርጋላችሁ። በትምህርት ቤት ዙሪያ ላይ የሚገኙ ምሽታ ቤቶች፣ ቁማር ቤቶች መዘጋት ሲገባቸው መከልከል ሲገባቸው፣ እንደ ሙስ ተላልጣ ባለመሄዷ ምክንያት ግን እህትሽ ከትምህርት ገበታዋ ተባረረች። አንቺም ደግሞ እሱን ለመቃወም እሷ ሂጃብ ከለበሰች እኔም ምንጠላ እልበሺ። ወላሂ ሲያምርብሽ እንዳታወልቂው እንደው በሞቴ እንዳታወልቁት። በዚህ አጋጣሚ በተለያየ አጀንዳ ተጠምዳችሁ የአክሱም ላይ የሚገኙ ወንድምህቶቻችንን ጉዳይ ለዘነጋችሁ ወደ ራሳችሁ ተመለሱ። የሚፈለገውም ይሄ ነገር ስለሆነ ማለት ነው። እኔ በጣም ግራ የሚገባኝ ነገር በትምህርት ቤት ዙሪያ የሚሆን በቤተ እምነቶቻችሁ ዙሪያ ላይ መጠጥ ቤቶች፣ ምሸታ ቤቶች፣ ሀራ የሚሰራባቸው የሆነ የሚያስጠሉ ከእምነቱ ተቃራኒ የሆኑ ተግዳሮቶች የሚፈጸሙባቸው ቦታዎች የሀገሪቱን ክብር ሳይነካባችሁ ቤተ እምነትና አደብና መሰተ የሀገሪቱን ክብር ነካብን አይመጥንም ማለታችሁ በጣም ገርሞናል። እና እኛ በጣም ወደነዋል ሁሌ የለበሱት እንግዲህ በምስሉ ላይ እንደተመለከታችሁት ሙስሊም ተማሪዎች ሂጃብ የሚለብሱ ከሆነ እኛም ደግሞ ነጣና ለብሰን ነው መማር ያለብን የሚል ተቃውሞ መሰል ነገር እንግዲህ ክርስቲያን ወገኖቻችን እንደዛ አድርገው መጥተዋል፣ አክሱም ተማሪዎች ላይ ማለት ነው። እና ችግር የለውም ነጠላ ቢለብሱ እንደ ማሻአላህ አሪፍ ነው። እኛ የምንወደው ነገር ነው መከናነብን፣ ሂጃብ ማድረግን ምናምን እስልምና የሚያበረታታው እንዲሁም የሚያዘው ነገር ነውና እና እኛን አይጎረብጣል፣ እንደውም ደስ ነው የሚለን። ግን ይሄ አላረ ለሚመስለው ምንድን ነው እነሱ መልበስ የለባቸውም እነሱ ከለበሱ እኛም እናደርጋለን። ይሄ የእልህ አይነት ነው የሚመስለው። ከንጹህ ልብ የመነጫ ቢሆን ኖሮ ኖርማል ነበር፣ እንደውም ጥሩ ነበር። ከንጹ ልብ የመነጫ እኛም ደጠላ ብንለብስ፣ ብንሰተር፣ ብንሸፍን በጣም አሪፍ ነው የሚል ሀሳብ ቢኖረው ኖሮ ጥሩ ነው። ግን እንደዛ አይመስልም፣ የተቃውሞ ነው ብቻ ቅድም የተመለከትነው መጀመሪያ ላይ የተመለከት ነው እንደዚ አይነት ክርስቲያን ወገናችን መልካም የሆኑ ቅን የሆኑ እንዳሉ ሁሉ እንደዚህ አይነት ደግሞ በጣም የተገላቢጦሽ የሆኑ ተቃራኒ የሆኑ መልካም የሆነ ሀሳብ የማያስቡ ሰዎችም አሉና ከሁሉም እምነት ነው ይዘ ከሙስሊሙ ከክርስቲያኑም እንደዚህ አይነት አመለካከት ጥሩ አመለካከት የሌላቸው ሰዎች ይኖራሉና እንደዚህ አይነት ሰዎችን ልንቃወማቸው ይገባል ብዬ አስባለሁ። አሁ አሁንም ጉዳያችን አጀንዳችን በሙሉ ሌላ ሀዣ ላይ መከፋፈል ላይ ተጠምደን እንደዚህ አይነት ወሳኝ ርዕሶችን እየረሳ እንገኛለን ፍትህ ለአክሱም ሙስሊም ተማሪዎች ማለታችን መዘንጋት የለብንም ካለበለዚያ ውጡልን ተብለዋሉና እነሱም ደግሞ የደረሱልኝ ጥሪ እንግዲህ አቅርበው ነበር እንግዲህ የሙፍቲ ህልፈት እንግዲህ ጉዳዩን ቀዝቀዝ አድርጎታል እንደ አዲስ አሁንኛ ፍትህ ለአክሱም ተማሪዎች ማለታችን አንርሳ ወደ ሰሞኑን ቲክቶክ ላይ ፌስቡክ ላይ፣ የተለያየ ፕላትፎርም ዩትዩብ ላይ የሚያጨቃጭቁ ሙስሊሙ ለሁለት ተከፍሎ እየተጨቃጨቀበት ያለው ጉዳይ ላይ ስንመለስ፣ ደግሞ ኡስታዝ ያሲን ኑሩ በትናንትናው ዕለት ሁጥባ ረዋ ለረዘም ያለ ሁጥባ ያደረገው፣ እኔ በግሌ የተመቸኝን ሀሳብ ይዤ መጥቻለሁ። እሱን እንመልከት። በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለ መናገር፣ ጸያፍ ንግግር። ይሄን የት የተማርነው?

ነቢዩን ያስቸገረ ግለሰብ የዚህ ኡማ ፍርዓውን ብለው ስም ያወጡለት ናቸው። ነቢዩ አለይሂ ሰላቱ ወሰላም ታዲያ መካን ከፍተው ሲገቡ የአቡጀህል ልጅ አባቱ ሙታል ዕክሪመቱ ቢኑ አቢጀ አገር ለቆ ደይመን ሄደ። ረሱል ካዙ ይገሉኛል ብሎ፣ ያኔ ሚስቱ ሰልማ ነበር ወደ ነቢዩ አለይሂ ሰላቱ ወሰለም መጣት። የአላህ መልእክተኛ አለቻቸው፣ ዕክሪማ፣ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ፣ ይምጣላት

ያለን ሰው ግን ይቆደዋል አለ። የማን አባት ሲሰደም ደስ ይለዋል? ያማን። ታዲያ አክሪማ ወደ መካ ገባ። ነቢዩ ዐለይሂ ሰላቱ ሰላም ቆሙ፣ በፈገግታ አይክሪማን ተቀበሉት። አክሪማ ካባቱ ጋር ቡሩክ በርካታ ሰሃባ ይገደለን ፈገግጋሉና مرحبا مرحبا بالراكب المهاجر ፈረሰኛው ስደተኛ እንኳን ደና አመጣህሉት ነቢዩ ዐለይሂ ሰላቱ ሰላም

ታዲያ ምን ይላሉ? ብኑል ቀይም ስህተት ሲያገኙ ሸይኹል እስላም አልሐራዊ ይላሉ። ተመልከቱ፣ ሸይኹል እስላም የሚሉት ብኑ ተሚያ ነበር። ሼኻቸው ለኢማም አልሐራዊ ሸይኹል እስላም ይሉት ተለም ሱፊ ናቸው። እኒ ሸይኹል እስላም ይላሉ፣ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ። ሲያርሟቸው ምን ይላል? ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርሟቸው ያልፋል። መጽሐፉን ጽፈው ሲጨርሱ አንድ ቃል አለ። እኛ አቋል

እንዲህ አፋችን ስንከፍት ወላሂ እጅግ በጣም ይደብራል። ልክ ያልሆነ ተግባር ነው። በቃ የሞተን ሰው መሳደብ አንደኛ ያ ሰውዬ ጋር አይደርስም። ከፍተኛ ወንጀለኛ ላይ የምናጽፈው እንኳን ሞተ ሽርክ እንትን ሲል ነበር፣ ምናምን በጣም ብዙ ኮሜንቶችን አነብ ነበር። ቲክቶክ ላይ አልሐምዱላ የምሰራቸው ቪዲዮዎች ላይ ብዙ የሉም። እኔ በጣም ነው የምደሰተው፣ በነገራችን ላይ ምክንያቱም ትልቅ አሊም ናቸው። ሙፍቲ ወደንም ጠላንም ትልቅ አሊም ናቸው። የአቋም ልዩነት ሊኖራችሁ ይችላል ከሙፍቲ የተለየ አቋም ሊሆን ይችላል የምታራምዱት። እናንተ ከእሳቸው ጋር የአቋም ልዩነት ስላላችሁ ብቻ እሳቸውን መሳደብ ልክ አይደለም። ይሄ በጣም ነው የሚያሳፍረው። አንደኛ ልጆቻቸው ያንን ነገር ሲመለከቱ ምን አይነት ስሜት ይሰማቸዋል? እንደ አባት የሚመለከቷቸው በርካቶች አሉ። በርካታ ሙስሊሙ ሁሉም ማለት ይችላለሁ እንደ አባቷቸውን የሚመለከቷቸው ከሙስሊሙ አልፎ እ ወደ ክርስቲያኑ ሁላ ሄደዋል። በጣም ይወዷቸዋል። እሳቸውን እንደዚህ በፀያፍ ቋንቋ መናገር በጣም ያሳፍራል። አደለም አሊምን ይቀረና አደለም ሙስሊምን ይቀረና ነን ሙስሊምን የሆነን አካል እንኳን በእንደዚ አይነት መንገድ እንድንናገር አልተፈቀደልንም። እስልምናችን ይህንን አደለም የሚያስተምረው ና ስለዚህ፣ አደብ ልንይዝ ይገባ። ለሁለት ተከፍለን ጎራ ከፍለን በጣም በቃ ከፍተኛ ጦርነት ውስጥ ነው ያለን። ማለት ብዙ የሚያሳስቡን ጉዳዮች ነበሩ። በጣም ብዙ የሚያሳስቡን ጉዳዮች፣ ለምሳሌ የአክሱም ሙስሊም ተማሪዎች ጉዳይ የሚያሳስብ ጉዳይ ነው። ወጣቱ ማሁን ቦታ ላይ እያሳለፈ ያለው እሱም በጣም የሚያሳስበን ጉዳይ ነው። የራሳችን ወንጀል ከምንም በላይ ደግሞ እኔ ምን አይነት ቦታ ላይ ነኝ ያለሁት ብለን ራሳችን ስለ ራሳችን ልናስብ፣ ስለራሳችን ልንጨነቅ ይገባል ብዬ አስባለሁ። ምክንያቱም ሁሉም ሰው ስለ ራሱ ወንጀል ስለ ራሱ ኃጢአት ይጠየቃል። በሰው ወንጀል ላይ ይጠየቅ ይችላል። ባይሆን አይቶ ማረም ካለበት በመልካም ቋንቋ በጥሩ ቋንቋ ሊያርም ይችላል። አሊሞቹ ይተራረሙበት በለበረበት መንገድ ሊያርም ይችላል፣ ጥበብ በተሞላበት ቋንቋ እንጂ መሳደብ፣ ዱላ መሰናዘር ደስ አይልም፣ ደባሪ ነገር ነውና። በጣም ኡስታዝ ትልቅ መልእክት ነው በዚህ ቪዲዮ ላይ ያስተላልፈውና እንግዲህ ሙፍቲ አላህ ያርሃማቸውና ከመሞታቸው በፊት እጅግ በጣም አንጀትን የሚበላ ቪዲዮ እኔ ቪዲዮን ተመልክቼው አላውቅም አሁን ነው ያየሁትና አንጀትን የሚበላ እያለቀሱ የተናገሩት ቪዲዮ አለና እስቲ እሱን ቪዲዮ ደግሞ እንመልከት፣ ይላል

ሲያሽግድ ያላህ ቀብራቸውን ኖር ያድርገው ከናፈቋቸው ነቢዩ ሰለላሁ ዓለይሂ ወሰለም ጋር ጎረቤት ያደርጋቸው እንዲሁም ለቤተሰቦቻቸው ለወዳጆቻቸው በሙሉ መጽናናትን አላህ ስብሃነ ተዓላ ሰብር እንዲሰጣቸው እመኛለሁኝ። እንግዲህ ይህ ታሪክ እጅግ በጣም መሳጭ ታሪክ ነው። ሁሌም ስሰማው እንደ አዲስን በ የሚመጣ ታሪክ ነው። እንደሚታወቀው ነቢዩ ሰለላሁ ዓለይሂ ወሰለም ካለፉ በኋላ ቢላል እዛ ሀገር ያለ ነቢዩ በቃ መቆየት አልችልም ብሎ ተሰዶ ሄዶ ነበር። ወደ ሶሪያ ሲመለስ አዛን ካላደረክልን ብለውት እንግዲህ በመጨረሻ አሻድዋና መሐመድን ረሱሉላህ ማለት ሳይችል እንግዲህ ራሱ ስተወድቆ ነበር። ስለሱ ሲናገሩ በንባጠ ሙልቶ ነበርና እጅግ በጣም ልብን ይነካል። ብቻ የዛሬ ቪዲዮ መልእክቴ ጠቅለል ስናደርገው አንድንሁን ይገባኛል። የአመለካከት ልዩነት ሊኖረን ይችላል። እነዛ የአመለካከት ልዩነቶችን አክብረን እንግዲህ ተዋደን ተፋቅደን ሁላችንም የላ ኢላሃ ኢለላህ ወንድምንን ሙስሊሞች ነዳርል አሽሃዱ ዋና ኢላሀ ኢለላ ወአሽሃዱ ዋና መሐመድን ረሱሉላ ይህ ሁላችንም ሙስሊም ያደርገናል፣ እኩል ያደርገናል። ሁሉም የሚይዘው የራሱ የሆነ አቋም ይኖራል። ያንን ነገር ተከባብረን መተራረም ሲኖርብን አደብ ባለው መልኩ እየተራረምን ብንቀጥል ጥሩ ነው ብዬ አስባለሁ። እንግዲህ እኛ ለቁም ላለ ነው አላህ ሱብሐነሁ ወተዓላ ይዘንልን መጨረሻችንን ያሳምርልን ነው ማለት ያለብን። ለማንኛውም ለዛሬ ይዣቸው የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁ እንደተለመደው ሁላችሁም ላይክ ላይክ አድርጉ፣ የቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱሁ።